ጠፍታ ትንሽ የሆነ ትንሽ ሀሳብ የሆነ መጽሐፍ እየጨረስኩ እስቲ እግዚአብሔር ማርያም አሁን ጨርሻለሁ በቃ በ አሁን ያሳየውን ፎቶ እያየ ነው ምን ይላል የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ርክክብ ስነስርአት ይላል ስነ ስርዓት ዋና ነጥብ ምናዋል ስነ ስርዓት የሚለው ላይ የአማራ ክልል ፕሬዚዳንቶች አብይ አህመድ እንደ ማሊያ ሲቀያይራቸው አንዲትም ክብረ በዓል የሆነ ስነ ስርዓት ሳያደርግላቸው እንዴት ነው ለጌታቸው ረዳ በዚህ ደረጃ አንድ ክልል ፕሬዚዳንትን ለመቀየር የአማራ ክልል ፕሬዚዳንቶች ከሀያ ጊዜ በላይ አልተቀያየሩም። እንዲ አንዱን ሲሰካ አንዱን ሲነቅል አንዱን ሲሰካ አንዱን ሲነቅል፣ ችግሩ ምን መሰለክ? ልዩነት ያለው ምኑ ላይ መሰለክ? እነዚህ ከህዝባቸው ጋር ጦርነት ሲሆን በራ ወርዶ ጦርነት ውስጥ የነበሩ በሰላሙ ጊዜ ደግሞ ለሰላም ዋጋ እየከፈሉ ያሉ ስለሆነ በእርግጥ ስነስርዓት ይገባቸዋል። ልባውያን ናቸው። የአማራ ክልል ፕሬዚዳንቶች አብይ አህመድ በፈለገ ሰዓት የሚሰካቸው የሚነቅላቸው ለህዝባቸው ክብር ስለሌላቸው ነው። አዎ፣ አንደኛ ለህዝባቸው ክብር የላቸውም፣ ሁለተኛ እርስ በእርሳቸውን የሚገዳደሉት፣ ሶስተኛ ደግሞ ቃላቸውን አያከብሩም። አሁን ለምሳሌ ማለት ነው፣ ያ ማን ነው እገሌ እንደዚህ ከሆነ ጥይት ጠጥቼ እንደ ቴድሮስ ሞታሉ ያለው ሰውዬ እስካሁን ውስኪ እየጠጣ ነው ያለው። እንኳን ጥይት ሊጠጣ ገባ። እንደዚህ አይነት ነገር አለ። እነዚህ ግን እንግዲህ መረረም ካፈጠም ይውል በረሃ ድረስ የወረዱ የተጎሳቆሉ፣ ከዛ ደግሞ ስለ ሰላም ደግሞ የመጡ ስለዚህ እንዴ ዋጋ የከፈለ የአማራ ሕዝብ አመራር ታቃለ እንዲ አብሮ በረሃ ውስጥ እኮ ሄደ እኮ። የለም እኮ አለቅላቂ ፈላላኪ ተለጣፊ ምናምን ናቸው እነዚህ እኮ። ዛሬ ራሱ እኮ ዶክተር አብይ ራሱ እኮ መስክሮላቸዋል እኮ ጌታቸው ረዳ። በጦርነቱ ጊዜ ለሕዝቡ ሲል በረሃ የተሰደደ የተጎሳቆለ፣ አሁን ደግሞ ለሰላም ሲል ዋጋ የሚከፍል እንደዚህ አይነት ሰዎች፣ ለሕዝብ የሚኖሩ ሰዎች እንደዚህ ናቸው እንጂ አብይ አህመድ ጋ ሲያደገድቡ እና ሲያጨበጭቡ የነበረው በጦርነቱ ጊዜ አማራ ባለስልጣናቶች አብይ አህመድ ምንም አይነት የክብር ስነስርዓት ሳያዘጋጅላቸው እየነቀለ እየሰካቸው እያባረራቸው እየደወለ እየዛተባቸው እንዲ ምን አይነት እርግማን ነው? እንዲፈጣሪ እ ይህን ነገር ሄድበት ስ ሄበትሄኮ የሚያስለክ ለእኔ እኮ አሁን ህዝቡን ነው ለአማራ ህዝብ እኮ ዝም ብለ እኮ ማለት ነው ለአምስት ደቂቃ እኮ ብታስበው ማልቀስ እኳ አለብ እኮ አሁን የአማራ ትግል እኮ ለጥቃቅና ለአነስተኛ ደናቁርታን ቁርታን የግል ጥቅም ከመሆን ያለፈ ምንም አይነት ፋይዳ የሌለው ትግል እኮ ነው። ገባህ አይደለ? ምንም ዝም ብለ ጀዝባ ጀዝባውን ንጉስ ንግስት ታደርጋለህ። ምንም ከዛ ያለፈ ሚና የሌለው ትግል ነው። እነዚህ ሰዎች ግን ወጣም ወረደ፣ እኔ ታገኛለህ ህወት እንደምጣል አይደለ? ግን ቢያንስ እነዚህ በረሃ ውስጥ እንዴት ጌታቸው ረዳውን እንደዚህ ፊቱ ሳይፈካ በፊት ከህዝቡ ጋር አብሮ ሄዶ ተጎሳቁሎ ምን እንደሚመስል እንዴ አፈር ልሶ አመድ መስሎ ሁሉ ሁሉ ማለት ነው። አሁን ዛሬ ተሾሞም ጀነራል ታደሰ ወረደም እንደዛ ናቸው። እንደዚህ ለህዝቡ የሚከፈል እኮ የለም እኮ እዛ ውስጥ። በአፍ ነው መስዋዕት የሚከፈለው ተደብቀ መሳደብ አለ አለ ማለት ነው እንጂ መስዋዕት የምከፍለው በአካል መስዋዕት የሚከፍልለት ህዝብ ሰው የለውም። የአማር ህዝብ ምን የሚያሳዝነኝና የሚያስለቅሰኝ እሱ ነው። በዛ ላይ ደግሞ ለማን ነው የምታከብረው? እኔ ክርስቶስን አሁን ዛሬ ላይ ትላንትና ትክክል የሚመስላቸው ዛሬ የምትሰጠቱበት ነገር አለ። አሳምነው ጽጌ ሲሞት አማራ ክልል ላይ ስድስት ቦታ ድግስ በልቻለሁ፣ ታውቃለህ? እንኳን ሞተ ብሎ እየደገሱ ክርስቶስን ክርስቶስን። ይህን ማያውቅ የአማራ ህዝብ የለም። የራሳቸውን ሰው ራሳቸው ሲሞት እንኳን ሞተ ስድስት ሞታ በሬ ተጥሎ ማለት ነው፣ ስድስት ቦታ ይዤ በልቻለሁ። እንዴት ያለ ነገር ነው? እያልኩ ማለት ነው። ያው ጥያቄ ያልፋል። ጌታቸው ሲመረጥ ደብረ ጽዮን አልተመረጠም። እየሰማይ ነው። ጌታቸው ሲወርድ የተመረጠው ምክትሉ ነው። ደብረ ጽዮን አልተመረጠም። ጌታቸው እንዲወርድ ያደረገው ደብረ ጽዮን ነው። እየሰማይ ነው ምክትሉም እንዲሾም ያደረገው ደብረ ጽዮን ደብረ ጽዮን ምንድን ነው? እኔ ውለኸውን እኔ እኮ አሁን ምን አለ መሰለህ፣ እኔ አሁን ደብረ ጽዮን የሚመቸው ጌታቸው፣ ጌታቸውም ይመቸው ታደሰ ወረደ የሚመቸው የእውነቴን ነው የምልህ። ብቻ አሁን እነዚህ ሰዎች ይኸውልህ፣ የጦርነት ግድ ያለበት ጥያቄ። በቃ ደብረ ጽዮን ምንድን ነው? የሀገር መሪ ነው። ጆከር ብሎ የፈለገውን እንዲመጣለት አሁን ለምሳሌ አጫዋች የሚባል አለ። ጆከር የሚባል ነገር ታውቃለህ ካርታ ላይ? ኖ ስልጣን አሁን ባለው በጊዜያዊ አስተዳደር ላይ ምንም አይነት ስልጣን የለውም። ግን አብይ አህመድ የሾመውን ካልተመቸው ይውረድልኝ ይሻለኛል እያለ እሱ ስልጣን ላይ ሳይኖር እንዴት ነው ማለት ደብረ ጽዮንን? ማን ነው ማን ነው ይሄ ሰው? አሁን ይሄኛውን፣ አንተ እኮ ነው ለእኛ መናገር ያለብህ። እንዴት ነው ለእኔ የምጠይቀኝ፣ የማይገባኝን ነገር እንዴት ነው የማይገባ? እንዴት ነው የማይገባ? ግልጹ ነው መጣል። እዚህ ጋር ጌታቸውን አልፈለገውም፣ ወድ ረዳን አመጣ። ወድ ረዳን ካልፈልገው ደግሞ ሊያስነሳ ይችላል። እኔ ግን አይ የእውነት ግን የእውነት አይ የእውነት ግን ማለት ነው የእውነት አንድ ጥያቄ ልጠይቅህ እና የእውነት ከልቤ ነው። እሺ ጥያቄ የአማራ ሕዝብ ማለት ነው ይሄ የተከበረ ውአአችን ጥያቄ እንድመልስልኝ ነው። ከነሱ ጋር ላያይዝልህ ነው፣ ግን አንድ ደብረ ጽዮን ቢኖረው ምን እንደሚፈጠር አስበዋል። አንድ ጌታቸው ረዳ፣ አንድ ታደሰ ወረዳ ቢኖረው ጸጥ ረጭ ብለህ እንገዛ ነበር እድሜ ልካችን። ለአማራ ችግሩ ታደሰ ወረዳ አይደለም ያለው በአፉ ወረደ ነው ያለው እንዳለው እና ዝም ብሎ ማለት ምረ ከርሳም ከርሳም ተሰብስቦ አንድ ለህዝቡ ጠብ የሚያደርጉለት ነገር የለም። ያልሞታል የጻድቃንን አልፈውን ማለት ደብረ ሲሆን እናለፍክም ይሁን እኳ ይሁል እኔ እኔ በአንድ ነገር አምናለሁ። ለምን መሰለህ? ሰው ልጅ ላመነበት ነገር ላመነበት ገባ። አሁን ለምሳሌ እዚህ አሁን ከዶክተር አብይ ጋር አብሮ ያሉ እነ ታደሰ ወረደ፣ ጌታቸው ረዳ፣ ጻድቃን ምናምን ብትላቸው ጦርነት ውስጥ ከህዝባቸው ጋር አብረው አፈር ቅመው አፈር በልተው የነበሩ ናቸው። ለሰላም ደግሞ አሁን አስተዋጽኦ እያደረጉ ያሉ ሰዎች ናቸው። ገባ። እንደዚህ ዓይነት ሰዎች ሁለት ሰዎች እንኳን ቢኖሯቸው አስበዋል። ትክክል። ህዝብ ውስጥ የሚገባ ችግሩ ምንድን ነው? የአማራ ህዝብ ጀግኖ ነጭነን የሚሉት ህዝብ ውስጥ የሉም። ዙር ዙር አማራ ጋር ግን በአለማ እንደ ስለ ሱ ነው እያወራን ያለ ነው ስማ እያወራን ያለ ነው ስለ ሱ ነው ለመሰለ ትግራይ ያወራአለምና ለም ስለዚህ ስ እንዴ አይደለም፣ ንጽጽር የሚባል ነገር እኮ አለ ይለ ሌሎቹ የዛን ጊዜ ለምሳሌ ተጋራዎች ማለት ነው፣ የጦርነቱ ጊዜ ከውጭ እየመጡ ህዝብ ውስጥ የተቀላቀሉ ነው እንጂ ያሉት ከሀገር እየወጡ ለህዝብ የቆምነን ምናምን ብላ ብላ የሚሉ የሉም። አሁን ግን እንዳለ ጀግኖች እዛ ያሉት ከህዝቡ የወጡ ከውጭ ውጭ የሆኑና ህዝብኛ ነን የሚሉ ናቸው። እንደዚህ አይነት ሶስት አመራር ቢኖራቸው፣ አንድ ደብረ ጽዮን ቢኖራቸው፣ አንድ ታደሰ ወረደ ቢኖራቸው፣ አንድ ጌታቸው ረዳ ቢኖራቸው የት የሚደርሱ ግን እንዳለ እገሌ ወራዳ ነው ጌታቸው ረዳ የላቸውም። እገሌ ወረደ ነው እንጂ ታደሰ ወረደ ምናምን የላቸው እንዳለ ይባ በደምብ ገብቶኛል። ወደ ሌላ ጥያቄ ልለፍ እሺ፣ ወደ ሌላ ጥያቄ ሳልፍ ግን እባክህን ከአማራ ጋር እንዳታያይዘው። አያይዞ አላያይዞ፣ እኔ እኔ ከአማራ ህዝብ ጋር አላልኩህም። እኔ ህዝቡማ፣ ህዝቡ እኛ ደሞ የተፈለግን ከአማራ ፖለቲከኞችም ሆነ አክቲቪስቶች ጋር እንዳታገናኘው። ምጠይቀን ጥያቄ ምጠይቀን ጥያቄ እንደ በፈጠረ አምላክ ጊዜ አስተዳደሩ ታደሰ ወረደ እየሰማኸኝ ነው። ለሰላም እንደከፈለው ጌታቸው ረዳ እሱን ከሱ በላይ ይሰራሉ ታስባለሁ ወይስ ከሱ ታቸው፣ እንዳንተ እንዳንተ ጄኔራል ነው፣ ጦረኛ ነው? አዎ አዎ አትበል፣ ወደ ውጊያ ያስገባናል ወይስ ጄኔራል ነው? ታውቃለህ፣ ወታደሮች መጥፎ ናቸው። ወታደሮች ስልጣን ላይ ሲመጡ ቀጥታ የሚያያይዙት ሁሉንም ነገር ከጦርነት ጋር ነው። እናንደ አሁን ወደ ወረደ ለትግራይ ህዝብ እንዲሁ ሰላማዊ ኑሮ ያኖርናል ወይስ ወደ ጦርነት ይዞን ይገባል እንዳንተ እሺ እንደኔ እይታና እንደኔ እውቀት ነው የምነግርህ በነገራችን ላይ ከሰላማዊ ነን ከሚሉ ሰዎች በላይ ጀነራሎች ወታደሮች ስለ ሰላም ይገባቸዋል ለምን የጦርነትን ሰቆቃ በአካል ያውቁታል በስልጣናቸው ከመጣህ ግን ጦርነት እንደ አይደለም አይደለም ኖ ኖ አቁንም ስም ይሄ እኮ ስማ፣ ይሄናው ልጅ በክርክር እንዳዘለው ሌሎቹ ይማሩበት ከአንድ እኔ ከአንድ ኤሊት ወይንም ከአንድ አክቲቪስት በላይ የጦርነትን ክፋት ለምሳሌ ከጌታቸው ረዳ በላይ ታደሰ ወረደ የጦርነትን ክፋት ያውቀዋል። ገባ? ስለዚህ የጦርነትን ክፋት የሚያውቁ ሰዎች ሁል ጊዜ ቀረቤታቸው ለሰላም ነው። ጦርነትን ማያቅ ነው በሎ በሎ የሚለው ጦርነት የሚያመጣውን ጉዳት ማያቅ ነው ፍለጦ ፍለጦ የሚለው ገባ? ግን እነዚህ ጀነራሎች ግዴታ ሆኖ ከመጣባቸው እውቀት አላቸው። ምን አላቸው? ያሰልፋሉ ይዋጋሉ እንጂ ጦርነት ግን ልክ እንዳልሆነ ከማንኛውም በላይ ቀዳም የሚያውቁት ጄነራሎች። ከወታደር በላይ ሰላም ናፋቂ የለም። ለምን ጦርነት ምን እንዳለው በተግባር የሚያውቁት እነሱ ናቸው። ስለዚህ የተሻለ ሰላም ይመጣል ብዬ ነው የማስቡ። ወታደር ስልጣን ላይ ሲመጣ በጣም ለህዝብ አስጊና አስቸጋሪ ነው ይባላል። ምክንያቱም ድሎት አለ፣ ምቾት አለ። ይህንን ድሎትና ምቾት ለማጣት አይፈልግም እና ህዝብን ጦር በማዝመት ይጨፈጭፋሉ። ሲቪል ሰው ግን ወደ ስልጣን ቢመጣ ስለ ጦርነት የሚያውቀው ነገር የለም። ጦርነትም በጣም የሚያውቁ ሰዎች የጦርነት መጨረሻው ድርድር መሆኑን ስለሚያውቁ እስከ መጨረሻው የስልጣናቸው ጠብታ ድረስ ይዋጋሉ። መጨረሻ ላይ ተደራድረው እንደ አግም ስልጣን ላይ ይመጣሉ። ገባ